ከአንድ ግለሰብ ሞባይል ስልክ ቀምቶ የፍሳሽ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ የሞከረ ግለሰብ ከ ከአምስት ሰዓታት ቆይታ በኋላ ከነ እግዚቢቱ በቁጥጥር ስር ዋለ። ዘገባው የምክትል ሳጅን መልካሙ ዜና ነው። ተጨማሪውን ያቀርበዋል። ተጠርጣሪው የቅሚያ ወንጀሉን የፈጸመው በየካ ክፍለ ከተማ ወረዳ አምስት አቤቤ ሱቅ ተብሎ ከሚጠራው አካባቢ ነው። ግለሰቡ የግል ተበዳይ ከባንክ ሲወጡ ጠብቆ የዋጋ ግምቱ 120 ሺ ብር የሚገመት ሳምሰንግ አልትራ ኤስ 25 ስማርት ስልክ በመንጠቅ በአካባቢው ወደሚገኝ የቆሻሻ ማስወገጃ ቱቦ ውስጥ እንደገባ የደረሱልኝ ጥሪ በማሰማታቸው የአካባቢው ሕብረተሰብና ፖሊስ ወዲያው ቦታው ላይ በመድረስ ተጠርጣሪው በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትሎ በመግ ባት ሊያወጡት መቻላቸውን ማንነታቸው እንዲገለጽ ያልፈለጉት የግል ተበዳይና አንድ የአካባቢው ነዋሪ ያስረዳሉ። ከእጄ ላይ መንትፎኝ የወሰደው ስልኩን ከእጄ ላይ ከወሰደብኝ በኋላ ወደ ትቦ ውስጥ ነው ቀጥታ የገባው። እኔም ትቦ ውስጥ ገባውኝ፣ የሰፈር ልጆችም ነበሩ፣ እነሱም አብረውኝ በመከተል ወደ ትቦ ውስጥ ገብተው ነው እንትን ያለው የተያዘው። ወደ ሶስት ጊዜ ነው እዛ ትቦ ላይ የገባው። የመጀመሪያው ዙር ላይ ከወጣ በኋላ ይዞ ነው ከወጣም በኋላ ያው ስልኩን አልያዘውም ነበር እኛ ደግሞ ዋናው የምንፈልገው ስልኩን ስለነበር ድጋሚ ስልኩን ይዞ እንዲገባ ከሁለት ልጆች ጋር ተልኮ ነበር ው በዛው፣ ድጋሚ ሁለተኛ ዙር ጠፋ ማለት ነው። እዛው ቱቦ ውስጥ ድጋሚ ሁለተኛ ዙር በሁለቱም አቅጣጫ ገብተን ድጋሚ ይዘነው ወጣን። አስማምተን ስልኩን ያለበትን እንዲሰጠን ተጠርጣሪው ከቱቦ ውስጥ ሲወጣ ስልኩን ትቶ የወጣ ቢሆንም ፖሊስ ተጠርጣሪውን በድጋሚ ወደ ቱቦ ውስጥ ይዞ በመግባት ስልኩን ከጣለበት እንዲያወጣው ማድረጉንና ምርመራው መቀጠሉን የክፍለ ከተማው ወንጀል መርማሪ ምክትል ኢንስፔክተር ሙራድ አብደላ ገልጸዋል። ተጠርጣሪው ለአምስት ሰዓት ያህል የሚጠይቅ ስራ ከተፈጀ በኋላ ከዛ በኋላ ናውጣ ሲባል አልወጣም ይላል። ያው በመግባባት ከረጅም መግባባት በኋላ ልጁ ይወጣል። ከወጣ በኋላ ግን ምንድን ያደረገው ስልኩን ሳይዝ ነው የወጣው። ስልኩን ሳይዝ ስለወጣ እንዴት ስልኩን ሳትይዝ ትወጣለህ በሚል መልሶ ገብቶ እንዲያወጣ በሚደረግበት ሰዓት መልሶ ገብቶ ከተወሰኑ ሰዎች ጋር ገባ ወደ ትቦ። ነገር ግን ልጁ አደገኝነትና ወይም ደግሞ ከዚያ በፊት ልምድ ስለነበረው ትቦ እስከገባ በኋላ የማምለጥ ስራ ሰራ። ይዘውት ይወጣሉ። አሁንም ለሶስተኛ ጊዜ ከወጣ በኋላ ገብቶ እንዲያወጣ ስልኩ ተደረገ። ነገር ግን በሚገባበት ሰዓት እንደ ቅድሞ አይነት ድርጊት እንዳይፈጽም ከኋላ ከፊትም ማህበረሰቡ በመግባት ቱቦ ላይ አስቀምጦት የነበረውን ሳምሰንግ አልትራ ኤስ 25 የሆነውን ስልክ ውሃ ውስጥ ነበር ያስቀመጠው። ከዛ ከውሃ ላይ በማንሳት በማውጣት ለግል ተበዳይ የተመለሰበት ሁኔታ ና ያለ ነው። በእንደዚህ አይነት የወንጀል ተግባር ላይ የሚሰማሩ ወንጀል ፈጻሚዎች ከሕግ እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባና ማህበረሰቡ ወንጀልን ለመከላከል የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት መርማሪው አሳስበዋል።